አድማጭ ተመልካቾች እንደምናረፈዳችሁ ሰበር ዜናዎችን እዤ ቀርቤ ያለው። በቅድሚያም አርዕስተ ዜና ጀግናው የአማራ ቁርጥ ቀልጅ አርበኛ ከፍ ያለው ደሴም በሴራ መገደሉ ተሰምቷል። ውሃት እንደ ድሮን የምትፈራው ብልጽግናን እንቅልፍ የነሳው ጠቅላዩ ሳይቀር ስለሱ ጀግንነት ከጀኔራሎቻቸው የሰሙለት የሺ ሰው ግምት ጀግናው አሸልቧል። ከአርበኛ ከፍ ያለው ደሴ ሞት ጋር በተያዘም ማናቸው ማን እንዴት ስሞተም፣ ሌሎች የፋኖ ነው መሪዎችስ ምናሉ የሚለውን እንዲሁም ከአርበኛው ሞት ጋር በተያዘ ያልተሰሙ ሰበር ዜናዎችን ይዘን ቀርበናል። ዝርዝሩን ትሰሙታላችሁ። በግንባር ባር መረጃዎቻችን በጎጃም ቀጠና የፋኖ ኃይሎችና የብልጽግና ኃይል ለአስጨራሽ ውጊያ እያደረጉ ነው። ፋኖ በበርካታ ግንባሮች የድል ባለቤት ሆኗል። የጦር መሪን ጨምሮ በርካታ ወታደሮች የተደመሰሱበት ውጊያ ደ ተደርጓል። መረጃው በዝርዝር ወደ እናንተ ይቀርባል። በጎንደር በስድስት ግንባሮች ውጊያ ተደርጓል። የፋኖ ኃይሎች የአገዛዙን ካምፕ ሳይቀር ሰብረው መግባታቸውም ታውቋል። በጎንደር በስድስት ግንባሮች ሙትና ቁስለኛውን በርክቷል። በዝርዝር ዜናችን የምታደምጡት አጀንዳችን ነው። በቲክቶክ ማህበራዊ ገጹ የኢትዮጵያ ኦርቶዶክስ ተዋሕዶን ቤተ ክርስቲያን ለማንቋሸሽ ቀን ከሌሊት ሲለፋ እየከረመው እንዳልካቸው ዘነበ በህግ ቁጥጥር ስር ስለመዋሉም ተሰምቷል። ዝርዝሩን ይዘናል። ታዋቂው ዓለም አቀፍ መገናኛ ብዙኃን አሶሽየትድ ፕሬስ የፋኖን ትግል የተመለከተ ሰፋ ያለ ዘገባ ሰርቷል። በዝርዝር እንዳሰሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ተበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታቸው እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብረንን ቆይ። በቅድሚያም አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓት እምነት ላይ በተለያየ ጊዜም የወንጀል ድርጊት ፈጽመዋል በሚል በቀረብባቸው አቤቱታም መሰረት ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያም አብይ ኮሚቴ አስታወቀ። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩት ግለሰቦቹ በቀ ቅድስት ቤተ ክርስቲያንና ስርዓተ እምነቷ እንዲሁም አምልኳ ላይ ንዋተ ቅድሳት ላይ በተለያዩ ጊዜያቶች በተደጋጋሚም በፈጸሟቸው የወንጀል ድርጊቶች በሕግ ክፍል በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮም በዛሬው ቀን ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀለኛ ምርመራ በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ አያሌው ተናግረዋል። እነዚህ ሰዎች ራሳቸውን መርጌታ ብለው ጠርተው በቲክቶክ የማህበራዊ ገጽ የኢትዮጵያን ኦርቶዶክስ ቤተ ክርስቲያን በማንቋሸሽ ቀን ከሌሊት እንደተጠመዱም የሚታወስ ነበር። በዚህ የቲክቶክ ማህበራዊ ገጽ ሌላኛው የኦርቶዶክስን ክብር ዝቅ ለማድረግ የሚሰራው እንዳልካቸው ዘነበም ለእስር መዳረጉ ተነግሯል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን አዋርዷል በሚል በቁጥጥር ስር የዋለው እንዳልካቸው ዘነበም ከዚህ ቀደም በተመሳሳይ ድርጊቱ ተከሶም በዋስ የተለቀቀ መሆኑን የቤተ ክርስቲያኗ ጠበቃ ተናግረዋል። የቤተ ክርስቲያኗ ጠበቃም አቶ አያለው ቢታኔ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን እንደተናገሩት በዛሬው ዕለት እንዳልካቸው ዘነበ ጋር በተመሳሳይ ወንጀል የተጠረጠሩ ሁለት ግለሰቦችን ጨምሮም በሕግ ቁጥጥር ስር መዋላቸውን ገልጿል። ተጠርጣሪው እንዳልካቸው ዘነበም ቀደም ሲል ጄቲቪ በተባለ የቴሌቪዥን ጣቢያ ማህበራዊ ጉዳዮችን አስመልክቶም ትችት ሲያቀርብ እንደነበር ይታወቃል። ይሁን እንጂ ቴሌቪዥን ጣቢያው በገንዘብ እጥረት ምክንያት ሲዘጋም፣ እንዳለካቸው በተለያዩ የቴሌቪዥን ጣቢያዎች የአየር ሰዓት ወስዶ ይህንን ማህበራዊ ትችት ሲያቀርብ ቆይቷል። ይሁን እንጂ በሌሎቹ የቴሌቪዥን ጣቢያዎች የሚያቀርበው ዝግጅቱ በጄቲቪ ሲያቀርበው እንደነበረው ሊሆንለት ባለመቻሉ ከቴሌቪዥን ርቆ ቆይቷል። ከቴሌቪዥን ከወረደ በኋላ በተከታታይ በተለያዩ የማህበራዊ ሚዲያዎች ላይ ከእምነት ጋር በተገናኘ የሚያነሳቸውን ሀሳቦች ከአድናቂዎቹ ጋር ሳይቀር ቅራኔ ውስጥ መግባቱም የሚታወስ ነው። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተገናኘም በተደጋጋሚ የቤተክርስቲያኗን ስም አጥፍቷል በሚል የእምነቱ ተከታዮች በማህበራዊ ሚዲያ ሲከሱት ቆይተዋል። ይህን ተከትሎም ቤተ ክርስቲያኗ በግለሰቡ ላይ ያቀረበችውን አቤቱታም ወደ ፖሊስ በመውሰድ ግለሰቡ በቁጥጥር ስር እንዲውልም ተደርጓል። ይሁን እንጂ ፖሊስ ግለሰቡን በዋስ የለቀቀው ቢሆንም በድጋሜ ተመሳሳይ ድርጊት እየፈጸመ መሆኑ ስለተረጋገጠም በዛሬው ዕለት በድጋሚ በፖሊስ ቁጥጥር ስር ውሏል። አሁን በቀጥታ ልብ ወደሚሰብረውና ወደ ጀግናው ዜና አልፋለሁ። አርበኛ ከፍያለው ደሴ መስዋዕትነትን ተቀብሏል። የጎንደር ጠቅላይ የግዛት እዝ ምክትል አዛዥ እና በእዙ ስር የገብርዬ ክፍለ ጦር ዋና አዛዥ አርበኛ ከፍ ያለው ደሴም ትላንት ሚያዝያ 3 2017 ዓ ም መስዋዕትነትን መቀበሉ ነው የተገለጸው። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ ከሆኑ ታጋዮች አታጋዮች መካከል አንዱ የሆነውና በደቡባዊ ጎንደር ቀጠና ግዙፉን የገብርዬን ክፍለ ጦር ይመራ የነበረው አርበኛ ከፍ ያለው ደሴም ቀደም ሲል ከህወሀት ጋር በነበረው ጦርነት የጋሸናውን ምሽግ ከሰበሩም ግንባር ቀደም ጀግኖች መካከል አንዱ ነበርም። አርበኛ ከፍ ያለው ደሴም ገዢው የብልጽግና ቡድን በህግ ማስከበር ስም በአማራ ህዝብ ላይ የከፈተውን የዘር ማጥፋት ዘመቻንም ለመመከት እየተደረገ ባለው ሁለተኛ ዓመቱን ባስቆጠረው የህልውና ትግል ውስጥ ክቡር መስዋዕትነት እስከተቀበለበት ትላንት ሚያዝያ 3 2017 ዓ.ም አመሻሽ ድረስ ሀብት ንብረቴም፣ ቤቴን፣ ባለቤቴን፣ ልጆቼን ትዳሬን ሳይል በዱር በገደሉ ሲዋደቅ ቆይቷል። ይህ ጀግና በህወሀትና በብልጽግና ጀነራሎች ሳይቀር የተመሰከረለት የጦረ ገበሬ ነበር። የጀግናውን ሞት ተከትሎ አስማር አሰፋ ይህንን ጽሁፍ አስቀምጧል። ተስፋዬን ያጨለመው ከባድ ሀዘን ነው የማልጠገንበት ዘላለማዊ ስብራት የማላገግምበት ህመም ነው። ወንድም አለም ላለማምን ሞከርኩኝ፣ ከራሴ ጋር ብዙ ታገልኩኝ። የምርግን አመረር በቃም ሄድክብኝ፣ ወንድሜ ይላል። ቃሌለኝም በሽምግልና ስም ተዘናግተህ የተከፈተብህን ጦርነት ለመግለጽ እንኳን ተሽኮርምም የነበረ የጻፍኩት። ከህዋት እስከ ብልጽግና ሰራዊት ያልዛሉ ክንዶች በስልጣን ፍቶት ለወደቁም ወንበዴዎች የዋህነትህ አዛላቸው የተከፈተብህን የስብና ግድያም ስንቃወምም ዘመቻ የጠነከረው ከራሳችን መንደር ጭምር ነበር። ግን ደግሞ ቃልህን እንጠብቃለን ይላል አስማራ ሰፋ አስማር አሰፋ በጽሁፉ ለመግለጽ እንደሞከረም አስማረ ዳኜ የተገደለበት መንገድ በሽምግልና ሰበብ እርስ በራስ እንደሆነም ይናገራል። ይህ በእንዲህ እንዳለ ደግሞ ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ መግለጫ ተሰጥቷል። ስለ ጀግናው አሟሟት መግለጫው ታሪክ ትውልድና ሀገር ይወቀው ብሎ ይጀምራል። እኛ የብልጽግናን ሰራዊት ስንፋለም ከጀርባችን በህዋ ተላላኪ ፋኖንን ባዮች ተወቅተናል ሲለም ይቀጥላል የጦር ፊት አውራሪ ተሰውቷል። አዎ ታሪክ ትውልድና ሀገር ይወቀው። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጅ የሆነው ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ ሜጀር ጀኔራል ከፍያለው ደሴም በህወሀት ተላላኪ ፋኖ ነን ባዮች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶም ትላንት ተሰውቷል ይላል መግለጫው። መግለጫው ይቀጥልና በአማራ ህዝብ የህልውና ትግል ውስጥ እጅግ ልብ የሚሰብር መራር ሀዘን ተፈጥሯል። ይህንን እውነታ ታሪክ ትውልድና ሀገር እንዲያውቀው እዛችን በዚህ መግለጫ እውነታውን ይፋ አድርጓል። የጋሸናው ምሽግ ሰባሪም የብልጽግና ሰራዊት አንበር የአማራ ህዝብ ታሪካዊ ጠላቶችን አስጨናቂው ጀግናው ታሪክ ይቅር በማይለው መልኮም ክህደት ተፈጽሞበታል። በብልጽግና የጦር ጀኔራሎች ቀይዞን ተብሎም የተከለከለውን የአማራ ህዝብ የህልውና ትግል ሞዴል የሆነውንና ሰፊ ውጊያ ቀጠናም በጀግንነት ይመራ የነበረውን ታላቁ የጦር ፊት አውራሪ በከሃዲያን ተወክቷል፣ ይላል መግለጫው። ተወክቶም ተሰውቷል። ይህ ክህደት በአማራ ትግል ውስጥ ትልቅ ጠባሳ እንደሆነም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዚያምናል ሲል መግለጫ ይቀጥላል። የጦር ፊት አውራሪ ሜጀር ጀነራል ከፍ ያለው ደሴም በሽምግልና ስም ከጀርባው የተወጋው ከሰሞኑ በሱዳን ከሚገኘው የህወሓት ቅጥረኛ ነፍሰ ገዳይ ቡድን መሪም ከሆነው ጀነራል ሙዘይን መኮንን ጋር ሁለት የፋኖ መሪዎች ነን ባዮች ተገናኝተው ሴራ ሲረው ተልዕኮ ተቀብለው ከመጡ ከሃዲያን ነው ይላል መግለጫው። እነዚህ ከሃዲያን በሽምግልና ስም ከዋና የጦር ማዘዣ ጣቢያ 50 ኪሎ ሜትር ተስቦ እንዲወጣ የተደረገውን መሪያችንን በላይ ጋይንት ወለላ ባህር አጎና ከተማ ላይ ውጊያ ተከፍቶበት ከ40 በላይ የህወሀት ተላላኪ ፋኖንን ባይ ታጣቂዎችን በመደምሰስ ከጀርባው ተመቶም ተሰውቷል። ይህንን አቻ የማይገኝለት ክህደት ታሪክ ትውልድና ሀገር እንዲያውቅልን እንፈልጋለን። የተካደው ጀግናው ሜጀር ጀኔራል ከፍያለው ደሴም አሊያም የአማራ ፋኖ ህዝባዊ ድርጅትና የጎንደር ጠቅላይ ግዛት እዝና መላ ሰራዊቱ ብቻ አይደለም የተከዳው። የአማራ ህዝብ የህልውና ትግል ነው የተከዳው። የሰማዕታት የትግል አደራም ነው የተከዳው። የአማራ መጪው ትውልድ ጭምር ነው ሲል መግለጫው ይገልጻል። መግለጫው በመሆኑ ሚልና አራት ነጥቦችን ያስቀምጣል። መላው የእዛችን ሰራዊት አባል፣ የድርጅታችን የአማራ ፋኖ ህዝባዊ ድርጅት እዞች በየደረጃ ያላችሁ ወታደራዊና ፖለቲካዊ አዛዦች ከጠቅላይ መምሪያው እየወረደ ያለም ወታደራዊ ትእዛዞችን እንድትቀበሉ ጓዳዊም ወንድማዊ የትግል መሪዎቻችን የትግል መመሪያው ተላልፏል። ሁለተኛ፣ በቀጥታ የሚሆን በተዘዋዋሪ በዚህ የክህደት ተግባር የተሳተፉ አካላት ላይ ከህዝባችን ጋር በመሆን አስፈላጊውን ወታደራዊ እርምጃ የምንወስድ መሆኑን እናሳውቃለን ይላል። ሶስተኛ፣ መላው ህዝባችን የአማራም የህልውና ትግል ለመጥለፍ የሚንቀሳቀሱ ከብልጽግናና ከአማራ ታሪካዊ ጠላቶች ተልዕኮ የተቀበሉም ከሃዲያንን ለ ተለይቶ በማወቅ ትግሉን ከጠላፊዎች እንዲጠብቅ ጥሪያችንን እናቀርባለን ይላል። አራተኛ በሀገር ውስጥና በውጭ የሚገኙም የሀቀኛ የአማራ ፋኖ ትግል ደጋፊዎች የትግሉን ተኩላዎች ለይተው በመገንዘብ ወደፊት በሚወሰዱ ማንኛውም እርምጃዎች ላይ ግንዛቤ ኖሯቸው አስፈላጊውን ድጋፍ እንዲያደርጉ ጥሪ እናደርጋለን፣ ይላል መግለጫው። በመጨረሻም አጸፋዊ ምላሽ እንደሚሰጥ ይናገራል። ይህ መግለጫ የተሰጠው ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ነው። በነ አርበኛ ደረጀ በላይ በሚመራው ማለት ነው። በሌላ በኩል በነ ሀብቴና በነ ሳሜ የሚመራው የፋኖ እዝ ደግሞ ይህንን መረጃ የሚቃረን መረጃ አውጥቷል። የግድያውንም ሁኔታ እውነታው ይሄ ነው በማለት ይገልጻሉ። አሳዛኝ ዜና ነው። ሰሞኑን ዘመቻ አንድነትን ተከትሎም እስክንድርና ከፍ ያለው ደሴ ውዝግብ ገብተው ነበር። የውዝግቡ ምክንያትም ከፍ ያለው ደሴ ዘመቻ አንድነትን መቀላቀል አለብን በማለት ሀሳብ ለእስክንድር አቅርቦለት ነበር። እስክንድርም የከፌን ሀሳብ አልቀበልህም በማለቱም መልስ ይሰጠዋል። ይህን የነበር ከፍ ያለው ደሴ የእስክንድር ሴራም የተረዳው ይላሉም ይህነ ሀብቴ መግለጫ። ከዛ በኋላ ከፍ ያለው በጎንደር ጥቅላይ ግዛት እዝ ስም ከዘመቻ አንድነት አብረን እንደተቀላቀልን መግለጫ አወጣለሁ ብሎም ወስኖ እንቅስቃሴ ጀመረም። ይህን የሰማው እስክንድር ከባዴን ጋር በመተሳሰር በ ሰርጎ ገቦች ከፍ ያለው ደሴን አስገድሎታል፣ ይላል የነ ሀብቴ መግለጫ። ሁለቱ ኃይሎች እርስ በራሳቸው እየተጠቋቆሙ ነው። የነ ሀብቴ ኃይል እስክንድር አስገድለ ይላል፣ የነ እስክንድር ኃይል ደግሞ እነ ሀብቴ አስገደሉት ያስገደሉት ይላል። ጉዳዩንና ፍርዱን ለሕዝቡ ትተን ነገር ግን ከዚህ በኋላ ሌላ አልቂት እንዳይኖር የገቡበትን እሰጥ አገባም ለጊዜው በረድ አድርገው ወደ ሰላምና ድርድር መጥተው የአማራ ሕዝብን ከገጠመው ሞትና ሰቆቃ ሊታደጉት ይገባል ይገባል ስንል እናሳስባለን። አሁን በቀጥታ ከጎንደር ወዳገኛቸው የግንባር መረጃዎች አልፋለሁ። ዘመቻ አንድነት በጎንደር ተጠናክሮ ቀጥሏል። በስድስት የውጊያ ግንባሮች የብልጽግናን ሰራዊት በመደምሰስ አኩሪ ድል ተመዝግቧል ሲሉ የፋኖ ኃይሎች ገለጹ። ቋራ ወረዳን ለመውረር ለስድስተኛ ቀን ሙከራ ላይ የነበረው የብርሃኑ ጁላ ጦር ከፓዊ ተነቃንቆም በጥልቀት ለመግባት ሞክሮም መውጫ ያጣውን የብልጽግናን ወታደር ለመታ ግ ከሰሜን ምዕራብ አቅጣጫ ተንቀሳቅሶም ቋራ ወረዳ በሙር የመሸገውን የብልጽግናን ጦር በአማራ ፋኖ አንድነት በጎንደር መይሳው ካሳም ኳራ ቆራ፣ ሜዴላንድ አጣና፣ ዋሴና አድዋ ክፍለ ጦሮች ጥምረት ከንጋት 12 ሰዓት ጀምሮ በፋኖ ኃይሎች በእሳት ተገርፎ ከ6 ሰዓት ላስጨራሽ ትንቅነቅ በኋላ ከ130 በላይ ኃይል ሲደመሰስ 62 ቁስለኛ፣ 51 ምርኮኛ እጅ ሰጠ። ከ142 በላይ የተማረከ የነፍስ ወከፍ ጦር መሣሪያ፣ ከ10ሺህ በላይ የብሬን ጥይት፣ ሁለት ረጅም ርቀት ወታደራዊ መገናኛ ሬዲዮ በመቶ የሚቆጠሩም የክላሽ ካዝናዎች በአጋም ውሃ ውጊያ ላይ ከብልጽግና ሰራዊት ተማርኳል። ከሞት አምልጦ የፈረጠጠው ኃይል በሙር ሲደርስ በአምስተኛ ኮራሃዶች በድጋሚ ተቀጥቅጦም በርካታ ሞትና ቁስለኛውን አንጠባጥቦም ሸስቶ መውጣቱን የተነገረውም ውጊያው የተደረገባቸው የቋራ ቀጠናዎች ከብልጽግና ሰራዊት ጸድተው ሙሉ በሙሉም በፋኖ ኃይሎች እጅ ላይ እንደሚገኙም ተሰምቷል። በምዕራብ በለሳ ባጃ በተሰኘ ልዩ ቦታ የአማራ ፋኖ አንድነት በጎንደር የመብረቁ ክፍለ ጦርና ሌሎች ብርጌዶች፣ ሻለቆች በጥምረት ባደረጉት አውደ ውጊያ ከዘጠና በላይ የብልጽግና ሰራዊት ሲደመሰስ፣ ለጊዜው ቁጥሩ በውል ያልታወቀ የአብይ አህመድ ዙፋን ጠባቂ ኃይል ቁስለኛ መሆኑም ተረጋግጧል። በዋጅ ግንባር ከብልጽግና ኃይል ጋር ተሰልፎም የነበረ አንድ ወታደር አስራ አምስት የብልጽግና ቦምብ በማጋየት ለወገን ተቆርቋሪነቱን በደሙ አረጋግጧል፣ ሲሎም የፋኖ ኃይሎች ገልጸዋል። በሰሜን ጎንደር አዳርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ የብልጽግና ካምፕ ከንጋቱ 12 ሰዓት የጀመረው የፋኖ ኃይሎች ማጥቃት የብልጽግና ኃይል ከተቆጣጠረው ካምፕ እንዲ ልቅ ካደረጉት በኋላም ዛሬ ማነ ከተማ ተቆጣጥረው የመሸገውን የብልጽግናን ጦር ሲያፈርሱት መዋሉንም የፋኑ ኃይሎች ገልጸዋል። በውጊያ ግንባሩ 37 ሞት ሲሆን ከ25 በላይ ከጥቅም ውጪ መሆናቸውን የተነገረው ዘመቻ አንድነት በጎጃም ግንባርም ተጠናክሮ ቀጥሏል። የመጀመሪያው ደውጊያ እንመልከት። ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር ቡሬዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮም መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈረውን አድማ ብተና አዛዥን ጨምሮ ብዙ የብልጽግና ጦር መደምሰሱን ገልጿል በአውደ ውጊያው የተገኙትን ውጤቶችም እንደዚህ ገልጿል ኢንስፔክተር አስፈራቸውን የአድማ ብተና አዛዥን ጨምሮም 15 የብልጽግና ኃይል ሙት ሆኗል ሀያ ቁስለኛ ተመዝግቧል አስር የነፍስ ወከፍ ክላሽም በፋኖ ኃይሎች መማረኩ ተገልጿል ጃዊ መተከል አራተኛ ክፍለ ጦር የፋኖ ኃይሎችም ድልን ቀን አስተዋል። የአብይ አህመድ ቡድን በመተከል አውራጃም በዳንጉራ ወረዳ የሚገኙ ቀጠናዎችን በወረራ መያዙን የሚታወቅ ነው። ይሁንና አይበገሬዎቹ ነበልባሎችም የበረሃው መብረቁ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድና ደምስስ ብርጌድ በጥምረት እየለበለቡት ይገኛሉ። የአራተኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ መዲላ ክፍለ ጦርና አድዋ ክፍለ ጦር ጋር በአይን ጥቅሻ በመግባባት ተቀበዝባዡን የብርሃኑ ጁላነ ጦር ከበባ እያስገቡት እየወቀጡት ይገኛሉ፣ ሲሎም የመረጃ ምንጮች ይገልጻሉ። የብልጽግና ኃይል የአማራ ገበሬዎችን ንብረት መዝረፍና ማቃጠል የዘወትር ተግባሩን ሆኗል፣ ሲሎም የመረጃ ምንጮች ይገልጸዋል። በሌላኛው ግንባር ብልጽግና እርስ በራሱ ሲጠዛጠዙ ውሏል። በምስራቅ ጎጃም ዞን አነደድ ወረዳ የተጠራቀመው የብልጽግና ቡድን ዛሬ እርስ በራሱ ሲታኮስ ውሏል። ወደ ቀበሌው እሄዳለሁ ብሎ ዝርፊያ ሲጀምር በተነሳ አለመግባባት ከሁለት በላይ ሲገደሉም፣ ሁለቱ ደግሞ በሞጣር ላይ መሆናቸውን ተረጋግጧል። በሌላ የጎጃም ግንባር የአማራ ፋኖ በጎጃም አገው ምድር ክፍለ ጦር በትሊሊ ዘንግናን ብርጌድ ስር የምትገኘው ቡያ ሻለቃ የብልጽግናን ሰራዊት ረፈረፈችው ሲሉ የፋኖ ኃይሎች ገለጹ። ትላንት የአብይ አህመድ የመንገድ ቡድን ከሚያዝያ አንድ ጀምሮ ፋኖን አጸዳለው በሚል ዘመቻ ወደ አሸፉ ቀጠና አንድ ኮር ማለትም ከ23ኛ፣ 73ኛ ና 75ኛ ክፍለ ጦር የተወጣጣ ወታደር ያሰማራ ቢሆንም የትልሊ ዘንግናን ብርጌድ ውያ ሻለቃ ቲሊሊ ከተማ ዘልቆ በመግባት ሆዳደር አድማ ብተናና የሚሊሻና የዙፋን ጠባቂውን መከላከያ ተብዮን ሰራዊት አፈር አብልተነዋል ሲሎ የፋኖ ኃይሎች ገልጸዋል። በዚህ አውደ ውጊያ ስምንት የብልጽግና ኃይል እስከ ወዲያኛው ሲሸኙ፣ አምስት ቁስለኛ በማድረግ ሰራዊቱን በእውር ድንብር መድፍ ሲያስተኩሱት መዋላቸው ተገልጿል። በመጨረሻ ታዋቂው መገናኛ ብዙሃን አሶሺየትድ ፕረስ የፋኖን ትግል የተመለከተ ዘገባ ሰራ። ኢትዮጵያ በጦርነት ላይ ናት በሚል ጥያቄ አዘል መግቢያ ሰፋ ያለ ሀተታ ያስነበበው ታዋቂው የዜና ወኪል አሶሺየትድ ፕረስ በአማራ ክልል እየተካሄደ ያለውን ውጊያና የአገዛዙ ኃይል የፈጸሙትን ወንጀል አጋልጧል። ዘገባው የአማራ ፋኖ በጎጃም ምክትል አመራርና የፖለቲካ ዘርፍ ኃላፊ የሆነውን አስረስ ማረዳም ጤን ማናገሩንም ይጠቅሳል አሶሺዬትድ ፕረስ አስረስ ማረዳ አምጤም የፋኖ አማጺያንን ከመቀላቀሉ በፊት ጠበቃ ነበርም ብሏል። ዛሬ የኢትዮጵያ መከላከያ ሰራዊት በብዛት በሚገኝበት በአማራ ክልል የሚንቀሳቀሰውን የፋኖን ቡድን ይመራል። መንግስት የመረጃ አማራጮችን በመዝጋቱ ምክንያት በአማራ ክልል ያለውን ጦርነት ከዓለም አቀፍ አይኖች እይታ ውጪ መሆኗል ይላል ዘገባው። አገዛዙ በሀገሪቷ ውስጥ ያሉ ብሔሮችን አስተሳስሮ ለመምራት ተቸግሯል ያለ ሲሆን በፊት የትግራይ ላይ ጦርነት አሁን ደግሞ የአማራ ክልል ጦርነትን ዋቢ አድርጓል። የፋኖ ታጣቂዎች የአማራ ህዝብን የዘር ማጥፋት እንደተፈጸመበት ያምናሉ ይላል ዘገባው። በተለይም በሀገሪቷ አናሳ ሁነው በሚኖሩባቸው አካባቢዎች ዘር ተኮር ጥቃት ተፈጽሞባቸዋል። በአማራ ህዝብ ላይ የሚፈጸመው ዘር ተኮር ጥቃት ለማስቆም ፋኖች ስልጣን መያዝ እንደሚፈልጉም ዘገባው ይገልጻል። ጠበቃ አስረስ ነፍጥ ከማ ሳታቸው በፊት በሰላማዊ ሰልፍ በአማራ ህዝብ ላይ የሚፈጸመውን ጭፍጨፋ መቃወማቸውን ዘገባው ይናገራል። ለሁለት ጊዜ ያክል ከታሰረ በኋላ ለሶስተኛ ጊዜ እንዲታሰር የእስር ማዘዣ ሲወጣበት የፋኖን እንቅስቃሴ ውስጥ መግባቱንም ዘገባው ያስረዳል። እስከዛሬ ዛሬ በሺህ የሚቆጠሩም ውጊያዎችን አካሂደናል ያለው ጠበቃ አስረስ አብዛኞቹ ከባድ የሚባሉ ናቸው ማለቱንም ተዘግቧል። ፋኖች አማራ ክልል 80 ፐርሰንት የሚሆነውን ግዛት እንደተቆጣጠሩም ተናግረዋል። በውጊያውም በርካታ የብልጽግና ወታደሮች ማርከናል ሲል አስረስ ተናግረዋል። አገዛዙ ካሉት 4174 ቀበሌዎች መካከል ቀበሌዎች መካከል 2225ቱን ነፃ አውጥተናቸዋል ብሎ ነበር ያለው ዘገባው ምን ያክሉም በፋኖ ስር እንዳሉ አይገልጽም ሲል ይናገራል። ተጠናክሮ በቀጠለው ውጊያ የመከላከያ ኃይሎች 200 የፋኖ ታጣቂዎችን ገድለናል የሚል መረጃ ቢያወጡም መሬት ላይ ያለው እውነታ ግን ተቃራኒ ነው ይላል አሶሺየትድ ፕረስ። በሐምሌ 2023 እንደ አውሮፓውያን አቆጣጠር የፋኖ ኃይሎች በዘመቻም አብዛኛው የአማራ ክልል ከተሞችን ተቆጣጠሩ። ከጥቂት ጊዜያት በኋላ ከተሞችን ለቀው ወደ ገጠራማ አካባቢዎች መሰረታቸውን አድርገው በደፈጣ ጥቃት ከፌዴራል መንግስት ኃይሎች ጋር መዋጋት ጀመሩ። በደብረ ማርቆስ ነዋሪ የሆኑት የሶስት ልጆች እናት አንድ ሳምንት በፋኖ አንድ ሳምንት በመንግስት ኃይሎች እንተዳደራለን ስትል በፍርሃት ውስጥ ሆና ንግራኛለች ሲል አሶሺየትድ ፕረስ ዘግበዋል። ኤሲኤልኢዲ የተባለ ግጭቶችን የሚመዘግብ ድርጅት ባለፈው አንድ ዓመት ውስጥ 207 በፋኖና በመንግስት መካከል የተካሄዱ ጦርነቶችን ዘግበዋል። የጤና ተቋማትና የሕዝብ መገልገያዎች የጥቃት ኢላማ መሆናቸውም ተዘግበዋል። የአማራ ክልል ነዋሪዎች እንዳሉት አብዛኞቹ የብልጽግና አመራሮች ክልሉን ለቀው ጠፍተው ታደሰ ጌጤ የሚባል የፀጉር አስተካካይ ባለሙያም ከአንድ ከተማ ወደ ሌላ ከተማ መንቀሳቀስ አዳጋጭ መሆኑንም ይናገራል። የመብት ተሟጋቾች የኢትዮጵያ መከላከያ ሰራዊት ንጹሐንን በመረሸን የድሮን ጥቃትና አፈና በመፈጸም ወንጀል ይከሱታል። ሂውማን ራይትስ ዋች ባለፈው ዓመት በሰራው ዘገባ የኢትዮጵያ መከላከያ ሰራዊትና ሚሊሻዎች በ13 የአማራ ከተሞች ጥቃት መፈጸማቸውን አጋልጦም ነበር በየካቲት ሰዓት እንደ አውሮፓውያን አቆጣጠር በመራዊ የኢትዮጵያ መከላከያ ሰራዊት አባላት በየቤቱ እየሄዱ ንጹሐንን መግደላቸውንም አሶሽየትድ ፕረስ ዘግበዋል። በፋኖ ና በመከላከያ ሰራዊት መካከል ውጊያ እንደነበረም የጠቀሰው ዘገባው ፋኖዎች አካባቢውን ለቀው ከሄዱ በኋላ የአገዛዙ ወታደሮች በየቤቱ እየገቡም ጭፍጨፋ ፈጽሟል ይላል ዘገባው። እንደ አምነስቲ ኢንተርናሽናል እንዲሁም እንደ ሂውማን ራይትስ ዘገባ 45 ንጹሐን በአንድ ጀንበር ተገድለዋል። የአምነስቲ ኢንተርናሽናል ጥናት ቡድን አባል የኢትዮጵያ መንግስት ይህንን ጭፍጨፋ በፈጸሙ ወታደሮቹ ላይ ምንም አይነት እርምጃም አልወሰደም ብለዋል። በማርች 31 2025 የኢትዮጵያ መከላከያ ሰራዊት አባላት በብርቃት ንጹሐንን መግደላቸውንም አሶሺየትድ ፕረስ ምንጮቹ ዋቢ አድርጎም ዘግበዋል። አንድ የአይን ማኝም አንድ የመከላከያ ሰራዊት አራት ሴቶችን ሲገድል በአይኑ እንዳየም ገልጿል። ወታደሩ አራት እናቶችን በጉልበታቸው ካንበረከከ በኋላ ከጀርባ ተኩሶባቸዋል። ከዚህ በኋላ በብርቃት ቃት 28 የሞቱ ሰዎችን አስከሬን አይቻለው ብሏል። ፋኖ በአሁኑ ሰዓት በአማራ ክልል ወጣቶችን እየመለመለም እያሰለጠነም ይገኛል። ይህ 25 ዓመቱ አንድ አርግ የቻሌም ፋኖን መቀላቀሉ ለአማራ ህዝብ ህልውና መዳን ብቸኛ አማራጭ መሆኑን እንደሚያምንም ለአሶሺየትድ ፕረስ ገልጿል። አክሎም የኢትዮጵያ መከላከያ ሰራዊት ህዝቡን መጠበቅ ትቶም የብልጽግና ፓርቲን እየጠበቀ መሆኑንም መናገሩን አሶሺየትድ ፕረስ በስፋት ዘግቦታል። አድማጮች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በሌላ ዘገባ እስካገኛችሁ ቸር አሰማ።